ህፃናት ውሃን መቼ መጀመር አለባቸው? ምን ያህልስ መጠጣት አለባቸው በቀን? እንዲሁም ደግሞ ምን አይነት ውሃስ መስጠት ይቻላል? ዛሬ በዚህ ጉዳይ ዙሪያ ወላጆች ማወቅ ያለባቸውን አምስት ነጥቦች ነግራቸዋለሁ። ዶክተር ኤርሚያስ ነኝ። ይህ ቪዲዮ በጣም ጠቃሚ ስለሆነ እስከ መጨረሻው ተከታተሉት። ለሌሎች ወላጆች እንዲደርስ ላይክ፣ ሼር፣ ኮፒ ሊንክና ሪፖስት ማድረግ እንዳይረሱ። የመጀመሪያው ወላጆች ማወቅ ያለባቸው ነጥብ ህጻናት ውሃ መጀመር ያለባቸው ስድስት ወር ላይ ነው። ህጻናት ከስድስት ወር በፊት ውሃን መጀመር አይመከርም። ምክንያቱም የሚጠቡ ህፃናት የጡት ወተት በቂ የሆነ የውሃ ይዘት ስላለ። የውሃ ፍላጎታቸውን ከጡት ወተት ማግኘት ይችላሉ። እንዲሁም ደግሞ የጣሳ ወተት የሚጠቀሙ ህፃናት ከጣሳ ወተቱን ለማዘጋጀት ውሃን ስለሚጠቀም ከዛ ውሃን ማግኘት ይችላሉ። ህጻናትን ከስድስት ወር በፊት ውሃ ማስጀመር የተለያየ የጤና እክሎችን ያስከትላል። ህጻናትን በቂ ወተት ወይም ደግሞ የጣሳ ወተትን እንዳይወስዱ ያደርጋል፣ ውሃን ቅድሚያ ሲወስዱ። ሌላው ደግሞ እና በጣም አሳሳቢው የጤና ስጋት ወተር ቶክሲሲቲ ጋር ተያይዞ የሚፈጠር ችግር ነው። ስለዚህ ህጻናት ከስድስት ወር በፊት ውሃን መጀመር የለባቸው። ሌላው ወላጆች ማወቅ ያለባቸው ነጥብ ውሃን በሚጀምሩበት ሰዓት የተለያየ እድሜ የተለያየ የውሃ መጠንን መስጠት ነው ያለባቸው። የመጀመሪያው ከስድስት ወር እስከ ዘጠኝ ወር ያሉ ህጻናት መውሰድ ያለባቸው መጠን ከሰላሳ ኤም ኤል ሊጨምሩ ይችላሉ። ቀስ እያለ የውሃ መጠኑን እየጨመሩ እየጨመሩ እስከ መቶ ሀያ ኤም ኤል ማድረስ ይችላሉ። ዘጠኝ ወር አካባቢ ማለት ነው። ሌላው ከዘጠኝ ወር እስከ አንድ አመት ያሉ ህጻናት ቢበዛ መውሰድ ያለባቸው እስከ ሁለት መቶ አርባ ኤም ኤል ነው። ከአንድ አመት በላይ ያሉ ህጻናት ደግሞ ሚኒማም ወይንም ደግሞ ዝቅተኛ መውሰድ ያለባቸው የውሃ መጠን ሁለት መቶ አርባ እና ከዛ በላይ ነው። ሌላው ሶስተኛው ወላጆች ማወቅ ያለባቸው ነገር ውሃን በሚያስጀምሩበት ሰዓት መጠቀም ያለባቸው እንደ ኦፕን ካፖች ወይንም ደግሞ ክፍት ኩባያ፣ ካልሆነም ደግሞ ስትሮ ካፕ መጠቀም ይችላሉ። ስትሮ ያለበት ኩባያን እንደ ሲፒ ካፕ ወይንም ደግሞ ጡጦ የመሳሰሉትን በመጠቀም ውሃን ማስጀመር አይመከርም። በህፃናት ላይ የሚያመጣው የራሱ ችግር አለ። አንደኛ ህፃናት ውሃውን መጣው የመዋጥ ክህሎትን በጊዜ ሂደት የሚማሩት ነገር ነው። ስለዚህ እነ ሲፒ ካፕ ወይንም ደግሞ ጡጦን በመጠቀም ውሃን ማስጀመር ይህንን ክህሎት በረጅም ጊዜ እንዳያዳብሩ ሪፖርት ያግዛል። ሌላም ደግሞ ከጥርስ ላይ የሚያመጣው የራሱ ተጽዕኖ አለ። በሚስቡበት ሰዓት ውሃውን አፋቸው ላይ የሚያዝ ባህሪ ይኖረዋል። ያ ደግሞ በጊዜ ሂደት ጥርሳቸው ላይ የሚያስከትለው ተጽዕኖ ይኖረዋል። እንዲሁም ደግሞ አፉ አካባቢ ያሉ ጥንቻዎች እንዳይዳብሩ ያግዛል። ስለዚህ ወላጆች በክፍት ኩባያ ለህፃናት ውሃን መስጠት ይገባል። ነገር ግን ጡጦ ላይ ያሉ ህፃናትን ወደ ክፍት ኩባያውን እስከሚለምዱ ድረስ ስትሮ ካፖችን ወይም ስትሮ ያላቸውን ኩባያዎችን በመጠቀም ውሃን እንዲለምዱ በማድረግ ከዛም በመቀጠል ወደ ክፍት ኩባያ እንዲ ይጠቀሙ ማድረግ ይቻላል። ሌላው አራተኛው ነጥብ ለህፃናት ምን አይነት ውሃ መስጠት ይገባል የሚለው ነው። ንጹህ እስከሆነና የውሃ ጥራቱን እስከተረጋገጠ ድረስ ከማጣሪያ ውሃን በመቅዳት ለህፃናት መስጠት ይቻላል። ሌላው ወላጆች ማወቅ ያለባቸው ውሃን ለህፃናት መጀመር በጣም በጣም ከሚከብዳቸው ነገሮች መካከል አንዱ ነው። ህፃናት ውሃን በሚጀምሩበት ሰዓት ጣዕሙን እስከሚለምዱ ድረስ ሊተፉት ይችላሉ፣ ላይውጡት ይችላሉ። ሌላው ደግሞ መዋጡን በደንብ እስከሚለምዱ ድረስ ህፃናት አንዳንዴ ትንታ አንዳንዴ ደግሞ ሳል ሊያጋጥማቸው ይችላል። ስለዚህ ወላጆች ይህንን ነገር አውቀው በቂ የሆነ ውሃ ህፃናት ካልወሰዱ መደናገጥ የለባቸውም። ውሃን ከጡት ወተት እንዲሁም ደግሞ ከጣሳ ወተት ማግኘት ይችላሉ። ስለዚህ ለፈሳሽ የሰውነት ድርገት በዚህ ምክንያት አይጋለጥም። ስለዚህ ውሃን እስከሚለምዱ ጊዜ ወስዳል፣ ያንን በሂደት የሚለምዱት ጉዳይ መሆኑን ወላጆች ማወቅ አለባቸው። ሌላው አምስተኛው ነጥብ ወላጆች ውሃን ለህፃናት መስጠት እንጂ ውሃን የሚተኩ ነገሮች እንደ ጁስ፣ ስሙዚ በመስጠት የውሃ ፍላጎታቸውን ከዛ ያገኛሉ ብሎ ማሰብ ትክክል አይደለም። ስለዚህ እነዚህ ነገሮች ውሃን አይተኩም። ለህፃናት ከውሃ የሚገኘውን ጥቅም ለማግኘት ውሃን ብቻ መስጠት በቂ ነው። አመሰግናለሁ። ይህን መሰል እና ሌሎች በህጻናት ጤና ዙሪያ ክቦችን ለማግኘት አካውንትን ፎሎ ማድረግ እንዳይረሱ።